አሰላሙ አሌይኩም ራህመቱላሂ ወበረካቱ ሀባይብ፣ እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብዝት ብዝት ይበለልኝ። ዛሬ ደግሞ የስልካችንን ፓስወርድ እንዴት አድርገን ባሻራ እና እንዲሁም ደግሞ በፊት ገጽታችን እንደምናደርግ አብረን የምናይ ይሆናል። ቀጥታ ወደ ስልካችን ሴቲንግ ውስጥ እንገባለን ማለት ነው። ከዛም እንደምትመለከቱት በዚህ መልኩ ይመጣልናል ፓስወርድ ላይ እንገባለን። እንደምትመለከቱት የአሻራ እና የፌስ አሻራ፣ የእጅ አሻራ እና የፊት አሻራ ይመጣልናል። የእጅ አሻራውን መጀመሪያ እንደዚህ እንነካዋለን። ከዛ ኮዳችንን የስልካችንን ኮድ እንሞላለን ወይም እንከፍታለን። እንደምትመለከቱት በዚህ መልኩ ይመጣል ማለት ነው። እንደዚህ ሲመጣ ይሄው እዚህ ላይ ያለውን አንድ ጊዜ እንነካዋለን። ከዛም እንደምትመለከቱት በዚህ መልኩ ይመጣልኛል። አድ የሚለውን እዚህ አንድ ጊዜ እናነካዋለን። ከዛም ይሄንን አንድ ጊዜ እናርመውና ኦኬ እንለዋለን ማለት ነው። ከዛ እንደምትመለከቱት ይሄው እንደዚህ ይመጣል። ይሄ ይሄ ማለት ነው። እንደዚህ እስከሚለውን ድረስ፣ እንደዚህ እስከሚበቃው ድረስ እንደዚህ እናደርጋለን ማለት ነው። አሁን እኔ በአውራጣቴ አድርጊያለሁኝ በቀኝም በግራም ማለት ነው። በሁለቱም መክፈት እንድችል ይሄው በሁለቱም ይሄኛው ስልኬ ባይመቸኝ እንኳን በዚህኛው መክፈት እንድችል በሁለቱም አውራጣቶቼ አድርጊያለሁ ማለት ነው። ይሄው እስከሚሞላ እንደዚህ እናደርጋለን። እናንተ በፈልጋችሁት ሶስትም በአራትም በአምስትም ጣቶቻችሁ ማድረግ ትችላላችሁ ማለት ነው። እኔ አብዛኛውን ሁለቱ አውራጣቶች ስለሚመች እንደዛ ለመክፈት በጣም ቀላል ነው ብዬ ስላሰብኩ ነው። ከዚያም በኋላ እንደዚህ ካረመላችሁ ኦኬ ትሉታላችሁ ማለት ነው። በቃ እንደዚህ ኦኬ ትሉታላችሁ። ይሄ ቀጥታ አሁን በቃ በእጅ አሻራ ሆኗል ማለት ነው። የፌሱም ደግሞ እንደዚሁ ትነኩታላችሁ ከዚያም በኋላ የስልካችሁን ፓስወርድ ትከፍታላችሁ። መጀመሪያ ላይ ከዛ ጌት ስታርትድ የምትለዋን እችን አንድ ጊዜ እንነካታለን ማለት ነው። እንደምትመለከቱት በዚህ መልኩ ፎቶ ያመጣል ማለት ነው። እናንተ ፊታችሁን ታሳዩታላችሁ እንደዚህ። ያው እኔ በፊት ለፊት ስለማልፈልግ ይሄን ካንስል አድርገዋለሁ ማለት ነው። በእጅ ብቻ ይበቃኛል እና ይህንን ይመስላል ላችኋለውኝ። እንደዚህ አርጋችሁ ማስተካከል ትችላላችሁ። ሌላ ደግሞ ኖርማል ፓስወርድ ከፈለጋችሁም እንደዚሁ እዚህ ላይ ቼንጅ ሎክ ስክሪን ፓስወርድ የሚለውን ይህንን አንድ ጊዜ ስትነቁት እንደዚህ የነባር ፓስወርዳችሁን ትሞር ከዛ እንደዚህ ይከፍትላችኋል እንደ አዲስ እናንተ ቸንጅ ማድረግ ትችላላችሁ። ወይም ደግሞ ሴሌክት የሚለውን ይሄንን እንደዚህ አንድ ጊዜ ስትነኩት በአራት ዲጅት በአራት ቁጥር ብቻ መቆለፍ እንደምትችሉ፣ ወይም ደግሞ እዚህ ላይ ስትነኩት ደግሞ በስም እንደዚህ ስም ጽፋችሁ ምናምን፣ ወይም ደግሞ በፓተርን እንደዚሁ ፓተርን መጠቀም ትችላላችሁ። በእንደዚህ መልኩ ማለት ነው። ወይም ደግሞ እንደዚህ ቁጥርም ሊሆን ይችላል፣ ጽሁፍም ሊሆን ይችላል። ብቻ የፈልጋችሁትን በእናንተ ምርጫ ማድረግ ትችላላችሁ ማለት ነው። እናም ይህንን ይመስላል። በዚህ መልኩ ቸንጅ ማድረግ ትችላላችሁ ማለት ነው እና አሁን እኔ ሁለት ፓስወርድ አለኝ። አንድ በቁጥር አራት ዲጂት ያለውና፣ ሁለት ደግሞ በእጅ ማለት ነው በእጅ አሻራ መክፈት እችላለሁ ማለት ነው። እናም ይሄንን ይመስላል። እናንተ ደግሞ የፊትም ከፈለጋችሁ እንዳሳይኋችሁ እንደዛ አድርጋችሁ ማስተካከል ትችላላችሁ ማለት ነው። እንሻላ ደግሞ በቀጣይ ቪዲዮ ተመልሰን እንገናኛለን። እስከዚያውም ድረስ ደግሞ በየላችሁበት ሰላማችሁ ብዝት ብዝት ይበልልኝ። መልካም ቆይታ ይሆንላችሁ። ሰላሙ አሌይኩም ወረሐመቱላሂ ወባረካቱ